ሰላም ውዶች እንዴት አደራችሁ? ሰላም አደራችሁ? አዳረፍ ቆይታ እንዴት ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። የቲዲቱ ዩቱብ ቻናል ተከታታዮች እንዴት አደራችሁ? ሰላም ናችሁ? አላችሁ ወይ? እኔ ውዶች፣ እንግዲህ ዛሬ በአዲስ ቪዲዮ ደግሞ ከሰተ ብያለሁ እና ላይክ ሰብስክራይብ ሼር እያደረጋችሁ አበረታቶኝ ማለት ነው። ዛሬ እንግዲህ ይሄን ዶሮ እሰራ አለብኝ። እዚህ ጋ ምን አለኝ? የተጠበሰ ሽንኩርት አለኝ። እዚህ ጋ ምን አለኝ? ሮባ አለኝ። እዚህ ጋ ደግሞ እንዳሉ ቅመማ ቅመመቶች አሉኝ ማለት ነው። ከዛ እዚህ ጋ ደግሞ ምን አለኝ? ነጭ ሽንኩርት አለኝ ማለት ነው፣ የኔ ውዶች እና እዚህ ጋ ደግሞ እዚህም ጋ ድንች አለኝ። ያው አሁን ምን አደርጋለው? ወደ እንትኑ ነው የምሄደው ማለት ነው።

ሰዎች በጣም ያምራል ማለት ነው እንግዲህ ተከታተሉ፣ እንመለሳለን ማለት ነው። ያ ዋው ዋው ዋው! እንደዚህ እንደዚህ እንደዚህ ማሻላ ማሻላ ማሻላ ጋ ደግሞ ምን ጥጅ ያለው የሩዝ ውሃ ጥጅ ያለው ማለት ነው ምንጨምራለሁ ቀረባ እና እነኚህን ጨምሬያለሁ ማለት ነው፣ ሩዜን ለመቀቀል የኔ ውዶች። ሄነላች ዋለ ወይኒ በርቱ፣ ጠንክሩ። በጣም ደስ የሚል ጊዜ ነው፣ እና ያው ምግብ መስራት ደግሞ በጣም አሪፍ ነው ማለት ነው። እኔ ውዶች ውዶች፣ ይኸውና እንደዚህ ለሚያደርግ መልኩ እንደዚህ ደርስ እየደረሰ ነው ማለት ነው።

ውዶች እየተመልሽ ይመጥቻለሁ ምን አለኝ እዚህ ጋ ማይ ወርድ አለኝ ማለት ነው የ- እንትን ውሃ ማለት የጽጌ ረዳ የጽጌ ረዳ ውሃ አለኝ ማለት ነው እዚህ ጋ። ከዛ ደግሞ ምን አለኝ ይሄ ዘፈራል።

ይሄ ውሃ አይደለም፣ ያው ይሄ ነው ማለት ነው። ይሄ ይሄ ይሄ ነበር ምንድነው ሱ ይሄ የማይ ወርደ ነበር ማለት ነው። ይሄን ይወጥ እና ይሄን ነው በዚህ ነው በተበጠቁት ዘፈራ ነው። ከዛ ደግሞ ወደ አሰራሩ ስንሄድ እናየዋለን ማለት ነው። ይወጥ በጣም ለማመሰግነው ላይክ ሰብስክራይብ ይያደርጋችሁ አበረታቶኝ እኔ ማሮች ማለት ነው። ሩዘች ይኸው እና እዚህ ጋር ሩዜ እንደዚህ በስሏል ማለት ነው። ከዛ ምንድነው እሱ ሩዜ እንደዚህ በስሏል። ከዛ ይኸው ይሄም እዚህ ጋር ደርሶልኛል ማለት ነው። ዶሪቲ ዶሪቲ ደርሳለች ደርሳለች ማለት ነው። በጣም የሚያምረው ደርሷል ማለት ነው። እዚጋ ሩዝ ደርሷል ማለት ነው። እዚጋ ደግሞ ዘፈራሪ ደርሳለኝ ማለት ነውእንግዲህ ያው ምንም እናደርጋለን እያደረጌ ነው የቀደሙን የማይወርድና ምንም የዘፈራ ነው ማለት ነው። ከዛ ምን አደርጋለሁ ደግሞ አሸንኩርት። ከዛ ምን አደርጋለሁ ደግሞ ዶሪቲን እና ድንቼ የውላችሁ እንደዚህ በሚያምር መልኩ ሩዜ ደርሷል ማለት ነው። የኔ ውዶች ስለምታበረታቱኝ በጣም አመሰግናለሁኝ። ይኸውና እንደዚህ ደርሶልናል ማለት ነው። በጣም የሚያምረው እዛ፣ እናንተም እየሰራችሁ ሞክሩት ማለት ነው። እኔ ውዶች ስለምታበረታቱኝ፣ ሁሌም ከኔ ጋር ስለሆናችሁ በጣም አመሰግናለሁ እና ሩዜ እንደዚህ በዚህ መልኩ ደርሶልኛል ላይ ላለሁኝ እኔ ወዶች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው።